ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን፣ እንደምንቆያችሁልን እለተይ የሀሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። በዛሬ የሀሳብ ዴይሊ ፕሮግራማችን ይዘን የመጣነው እንግዲህ የአፍሪካ ሀገራቶች የባህር በር ጥያቄ ነው። ከኢትዮጵያ ጋር ተያይዞ እንግዲህ ሌሎች የአፍሪካ ሀገራቶች የባህር በር ጥያቄን እያነሱ ይገኛሉ። እነዚህ ሀገራቶች እነማን ናቸው? የባህር በር ጥያቄያቸው ውስጥ በምን አይነት ሁኔታ ምላሽ እየተሰጠ ነው የሚለውን ሰፋ ያለ ጉዳይ ላይ ማብራሪያ ይዤላችሁ እኔ ወራሩ ስለማ ወደ እናንተ መጥቻለሁ። ዛሬ እንግዲህ የአፍሪካ የባህር በር ጥያቄ በምን አይነት ሁኔታ ምላሽ ይሰጣል ለሚለው ሰፋ ያለ መረጃዎችን ይዘናል። ይህም እንግዲህ የሚሆነው እንግዲህ በተለይ ደግሞ ከአፍሪካ ከሀምሳ አምስት ሀገራቶች አስራ ስድስት የሚሆኑት ሀገራቶች የባህር በር የላቸውም። ይህም ሀገራችን ኢትዮጵያን ጨምሮ አስራ ስድስት የሚሆኑ ሀገራቶች የባህር በር የላቸውም። ማለት ኢኮኖሚያቸው ላይ ምን አይነት ጫና ያመጣል ብለን ስንመለከተው ከፍተኛ ነው። ከዚህ ጋር ተይዞ እንግዲህ ሰሞኑን የዩጋንዳው ፕሬዚዳንት ዩዌሬ ሙሴቬኒ የባህር በርን ጥያቄ በሰፊው ሲያነሱ ከነበሩ መሪዎች መካከል ዋነኛውና ግንባር ቀደሙ ናቸው። የዩጋንዳው ፕሬዚዳንት ዩዌሬ ሙሴቬኒ እንዳሉት ከሆነ እኛም ህንድ ውቅያኖስ ላይ የመቀመጥና ህንድ ውቅያኖስን የመጠቀም መብት አለን ሲሉ አንስተዋል። እንደምናውቀው ሀገራችን ኢትዮጵያ ቀይ ባህር ላይ የመጠቀምና በቀይ ባህር ላይ የመልማትና የማደግ መብቷን ጥያቄ ካነሳች ሰንበትበት ትብላለች። ይህንንም ጥያቄዋን ለማስመለስ የዲፕሎማሲያ እንቅስቃሴዋን ከፍ አድርጋ ጨምራለች። ይህንን እንግዲህ እንደ ምሳሌነት እየወሰዱ ሌሎች የአፍሪካ ሀገራቶችም የባህር በር ጥያቄ ማንሳት ጀምረዋል። ለዚህም ማሳያ እንግዲህ ዩጋንዳ አንዷ ነች። ከሰሞኑ እንግዲህ የዩጋንዳው ፕሬዚዳንት ዩዌሬ ሙሴቬኒ በሀገራቸው በነበረ አንድ ኢንተርቪው ላይ እንግዲህ ስለ ባህር በር በርከት ያሉ መረጃዎችን ሲያነሱ ነበረ። እነዚህ ሀገራቶች የባህር በርን ጥያቄ እንዳያነሱ የሚያደርጋቸው አሁን ላይ ካለው ከኢኮኖሚያቸው ከወታደራዊና ከጂኦፖለቲካዊ አቅም አንጻር ሲታይ ሁሉም ሀገራት የባህር በር ሊኖራቸው ይገባል። ምክንያቱም የትኛውም ሀገር ወጪ ገቢ ንግድ ስላለው፣ እነዚህ ወጪ ገቢ ንግዳቸውን ለማንቀሳቀስ የባህር በር ዋነኛው አስፈላጊ ጉዳይ ነው። እንደዚሁም ደግሞ የባህር ኃይል ያላቸው ሀገራቶች ወታደራዊ አቅማቸው ከፍ ያለ ነው እና ሁሉም ሀገራት ወታደራዊ ኃይል እንዲኖረው ያደርጋል። ነገር ግን እንደ ኢትዮጵያ፣ ዩጋንዳ የተለያዩ አስራ ስድስት የሚሆኑ የአፍሪካ ሀገራቶች የባህር በር ስለሌላቸው የኢኮኖሚያቸው ላይ ትልቅ ጫና ያመጣል። እንደዚሁም ከዚህ ጋር ተያይዞ እንግዲህ ወታደራዊ አቅማቸው ላይ የባህር ኃይላቸውን ለማጠናከርም ሆነ የባህር ኃይላቸውን በባህሩ ላይ ለማሰማራት እድሉንና አክሰሱን ስለማያገኙ ከፍተኛ ችግር ያመጣል። እንደው እነዚህ 16 ሀገራቶች ማን ናቸው የሚለው እንመልከት። በተለይ እንደ ማሊ፣ ኒጀር፣ ቻድ፣ ሴንትራል አፍሪካ፣ ዚምባብዌ፣ ዛምቢያ፣ ቦትስዋና ሌሴቶ፣ ማሊ፣ ቡርኪና ፋሶ የመሳሰሉ አስራ ስድስት የሚሆኑ ሀገራቶች ኢትዮጵያን ጨምሮ የባህር በር ወደብ የላቸውም። የእነዚህን ሀገራት እንግዲህ የህዝብ ቁጥር በአንድ ላይ ደምረ እንደዚሁ ቁጥራዊ መረጃውን ብናስቀምጠው አራት መቶ ሚሊየን የሚሆን ህዝብ የባህር በር የለውም ማለት ነው። አራት መቶ ሚሊየን ህዝብ ቀላል አይደለም። ምክንያቱም ሁሉም የዓለም ሀገራቶች ከፍተኛ ንግዳቸውን የሚያሳልጡት በባህር ላይ ነው። የባህር ላይ ንግድ አለ ማለት የሁሉም ሀገር የውጭ ገቢ ንግድ የሚሳለጠው በባህር ላይ እንደመሆኑ አንጻር እነዚህ አራት መቶ ሚሊየን የሚሆኑ የአፍሪካ ህዝቦች የባህር በር ያስፈልጋቸዋል የሚለው ጥያቄ ዋነኛና አስፈላጊ ጉዳይ ነው። ከነዚህም ውስጥ እንግዲህ ቻድ ትልቋና ሰፊ የቆዳ ስፋት ያላት ነገር ግን የባህር በር የሌላት ሀገር አንደኛዋ ነች። ሌላው ሀገራችን ኢትዮጵያ ሁለተኛ ስትሆን፣ ሀገራችን ኢትዮጵያ ደግሞ በዚህ ጉዳይ ላይ ቀዳሚ የሚያደርጋት በተለይ የባህር በር ከሌላቸው ሀገራቶች በህዝብ ቁጥር ከፍተኛውን ትይዛለች። አሁን ላይ የኢትዮጵያ ህዝብ ወደ መቶ ሰላሳ ሚሊዮን ይጠጋል። ከዚህም በላይ ሊጨምር ይችላል። እነዚህ ሂደቶች ደግሞ እስከ መቼ ዝም ይባላሉ?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 ስለሚያመጣ ከዚህ ጋር ተያይዞ እንግዲህ ለዚህ አራት መቶ ሚሊየን የሚሆን የአፍሪካ ሕዝብ የባህር በር ያስፈልገዋል እንላለን። እንደ ኢትዮጵያ ያሉ አይነት ሀገራቶች ደግሞ በተለይ የባህር በር ኖሯቸው አሁን ላይ ደግሞ ባህር በር የሌላቸው ማለትም ያጡበት መንገድ ተገቢ ያልሆኑ ሀገራቶች ኢትዮጵያና ኢትዮጵያ ብቻ ነች። ከአስራ ስድስቱ ሀገራቶች እንግዲህ አስራ አምስቱ ባላቸው የጂኦግራፊያዊ አቀማመጥ የባህር በር የላቸውም። ነገር ግን ሀገራችን ኢትዮጵያ እንደዛ አይደለም። ከአስራ ስድስቱ ሀገራቶች ለየት የሚያደርጋት ከዚህ በፊት ቀይ ባህር ላይ አቅም ነበራት። ቀይ ባህር ላይ ደግሞ የባህር በርና ወደብ ነበራት። በርካታ መርከቦች ነበሯት እንደዚሁም ጠንካራ የሚባል የባህር ኃይል የነበራት ሀገር ነች። ነገር ግን ህጋዊ ባልሆነና ባልተገባ መንገድ የባህር በር አጣለች። ይሄ ከጂኦግራፊ ያልተገፋች ሀገር ነገር ግን የራሷ የባህር በር የነበራት ሀገር ባልሆነ የፖለቲካ ጥንስስ ኢትዮጵያ የባህር በር አጣለች። ሌላ ሁለተኛው ደግሞ በተለይ ደግሞ ለባህሩ ቅርብ የሆኑ ሀገራቶች ከእነዚህ ከ16 ሀገራቶች ስንመለከተው በርካቶቹ ለባህሩ ቅርብ አይደሉም፣ ወይንም ደግሞ በባህሩ ላይ ለመድረስ በጣም ረጅም ኪሎ ሜትር ይሄዳሉ። ነገር ግን ሀገራችን ኢትዮጵያ ከ40 ኪሎ ሜትር የማይርቅ ርቀት ላይ በምትገኝ ሀገር እንዴት የባህር በር የላትም የሚለው የበርካቶች ጥያቄ ነው። እንደ አፍሪካ ጥያቄው ሲነሳ እነዚህ ሁሉም ሀገራቶች ባላቸው የጂኦግራፊካል አቀማመጣቸው የባህር በር አጣው ሊሆን ይችላል። ነገር ግን ኢትዮጵያ በባህር በር ያጣችው በጂኦግራፊካል አቀማመጧ ሳይሆን በተሰራባት ትልቅ ሴራ ነውና ኢትዮጵያ የቀይ ባህር መብቷን የማስመለስ መብት አላት። ይህም እንግዲህ በሰሞኑ ዋነኛ ጉዳይ ሆኖ በሀገራችን ሲዘዋወር ነበረ። ነገር ግን የሀገራችን ኢትዮጵያ ፈለግ በመከተል ሌሎችም የአፍሪካ ሀገራቶች የባህር በር ጥያቄ ማንሳት ጀምሯል። ዩጋንዳ የህንዱ ቅያኖስን የመጠቀም መብት አላት ሲሉ ጥያቄያቸውን አንስተዋል። ይህም ጥያቄያቸው የሚሆነው እንግዲህ ከጎረቤታቸው ኬንያ ጋር በመተባበርና በጋራ መስራት ነው። ነገር ግን ሁሉም ሀገራቶች የባህር በርን ጥያቄ ሲያነሱ ጎረቤቶቻቸው ሊወሯቸው ነው ወይንም ደግሞ ወታደራዊ ዘመቻ ሊያደርሱባቸው ነው የሚል ሀሳብ በሰፊ ይነሳል። ሀገራችንም ኢትዮጵያ የባህር በር ስጠይቅ ጎረቤቶቼ ልወረር ነው የሚል ሀሳብ ሲያነሱ ነበረ። ነገር ግን እንደዛ አይደለም። ዩጋንዳም የጠየቀችበት መንገድ የባህር በር የማግኘት መብቷን በሰላማዊና በዲፕሎማሲያዊ መንገድ ነው። የኬንያ መንግሥትም ለእነዚህ አይነት ጥያቄዎች ምላሽ የመስጠት ግዴታ ስላለበት ምላሾችን ሰጥቷል። እንደምናውቀው ዓለም አቀፍ ሕግ ላይ እንደሚተቀመጠው ከሆነ የባህር በር የሌላቸው ሀገራቶች ባህር በር ካላቸው ከጎረቤቶቻቸው ጋር በዲፕሎማሲያዊ ሰጦ መቀበል በሚባለው መርና እንደዚሁም በጋራ በመስራት የባህር በር የማግኘት መብት አላቸው ይላል። ኬንያም ይህንን ዓለም አቀፍ ሕግ በማክበርና በመቀበል ከዩጋንዳ ጋር በንግግርና በውይይት ላይ እንዳለ ገልጻለች። ይህንንም አያይዘው እንግዲህ የዩጋንዳው ፕሬዚዳንት ዩዌሬ ሙሴቬኒ ከኬንያ ጋር ለረጅም ጊዜ ንግግር ስናደርግ የቆየ ነው። ይህንን ጥያቄያችንን ለማስመለስ ነው ብሏል። ነገር ግን የኬንያ ምላሽ እንደ ኢትዮጵያ ከጎረቤት ሀገራቶች አይነት ምላሽ አይደለም። በነገሮች ላይ ለመወያየት በነገሮች ላይ ሰጥቶ መቀበል በሚባለው መረ ላይ የኬንያ መንግስት ጥሩ የሚባል አዝማሚያ አለው። ነገር ግን የኢትዮጵያ ጎረቤቶች ይህንን ሲያደርጉ አንመለከትም። እንዲያውም ሁሉም ተሞክሮ መውሰድ ካለበት የተለያዩ ሌሎችም 16 የሚሆኑት አፍሪካ ሀገራቶችም የኬንያና የዩጋንዳን የጋራ መስራትና የጋራ መልማትን የጋራ ማደግን ይጠይቃሉ። የዩጋንዳው ፕሬዚዳንት ዩዌሬ ሙሴቬኒ እንዳሉት ከሆነ ያው ህንድ ውቅያኖስ ላይ እኛም እንካተታለን ካሉ በኋላ እኔም ህንድ ውቅያኖስ ላይ ያገባኛል፣ ህንድ ውቅያኖስም የኔ ነው ብለዋል። ያው ውቅያኖሱ እኛን ካመጣልን ያው ውቅያኖስ የእኛም ነው ማለት ነው። እንደ ጋራ መስራትና እንደ ጋራ ማደግ አለብን። እኛ ውቅያኖስ ከሌለን የት እናርፋለን፣ የትስ እንሆናለን የሚለውን ጥያቄ አንስተዋል።

ሙሴቬኒ ዩጋንዳ ላንድ ሎክ ሀገር ብትሆንም በውቅያኖስ ላይ ደግሞ የመጠቀም መብት አላት። የባህር በር የመገንባት መብት አላት። እንደዚህም ደግሞ ወታደራዊ ኃይል ወይንም ደግሞ የባህር ኃይል የመመስረትና የማጠናከር ፍላጎት አላት ብለዋል። ዩጋንዳ እስከ ዛሬ እንግዲህ በተለያዩ ጊዜያቶች የባህር ኃይልን ለማቋቋም ስትፈልግ አቅሙንና ጊዜውን ያጣችው በእነዚህ አይነት ሂደቶች ነው። ምክንያቱም የራሷ የባህር በር ስላልኖራት ነው። ይሄ ማለት ዩጋንዳ በቀጣይ ጊዜያቶች የራሷ የባህር በር ሲኖራት የባህር ኃይሏን ማጠናከር ትፈልጋለች ማለት ነው። ሁልጊዜ ጊዜ ሲነሳ የባህር በር ለኢኮኖሚ ተጠቃሚነት ብቻ ይመስላል። ነገር ግን የባህር በር የኢኮኖሚነት ተጠቃሚ ብቻ አይደለም። የባህር ኃይል በቦታው ላይ ሰፈረ ማለት የቀጠናውን ጂኦፖለቲካ ማለትም ደግሞ የባህር ኃይል አንድ ከወታደራዊ አቅሞች ዋነኛውና ግንባር ቀደሙ ነው። የተለያዩ የዓለም ሀገራቶች እንደ ቻይና፣ አሜሪካ፣ ራሽያ በአፍሪካ በተለይ ደግሞ በቀይ ባህር አካባቢ ላይ ወታደራዊ ቤዝ መስራት ይፈልጋሉ። ይሄ ማለት እንግዲህ ቦታው ላይ ተቀመጡ ማለት የቀጠናውን ጂኦ ፖለቲካ የመወሰን አቅም ይኖራቸዋል። እንደዚሁም በቀጠናው ላይ ያለውን የሰላም መረጋጋት እነዚህ ኃይሎች እዚህ ቦታ ላይ የሚቀመጡት ዋነኛ ዓላማቸው በዛ አካባቢ የሚንቀሳቀስ መርከቦቻቸውን ለመጠበቅም ዋነኛውና አስፈላጊ ነው። እነዚህ ሀገራቶች በተለይ ዩጋንዳ ያነሳችው ጥያቄ ህንድ ውቅያኖስ ላይ የምትቀመጥ ከሆነ የራሷ ባህር ኃይል ይኖራታል፣ መርከቦቿን የመጠበቅ አቅም ይኖራታል ማለት ነው። እነዚህ ስራዎች በትልቁ መሰራት ያለባቸው ነው። ምክንያቱም የባህር በር ሲባል ኢኮኖሚ የጠቀሜተው በጣም ትልቅ ነው። ይሄ ይታወቃል። ምክንያቱም የሀገርን ኢኮኖሚ የሚደግፍና የሀገር ኢኮኖሚ እስትንፋስ እንደመሆኑ አንጻር፣ ከዛ ጎን ለጎን አንድ ሀገር ሉዓላዊነቷ የሚከበረው ባላት ወታደራዊ አቅምና ደግሞ ባላት የወታደራዊ ጥንካሬ እንደመሆኑ አንጻር የባህር በር ሲኖርህ የባህር ኃይል ይኖራልና ሁሉም ሀገራቶች እነዚህ ስራዎችን ለመስራት የሚዳዱት በዚህ ምክንያት ነው። እስከ መቼ ኢትዮጵያ ከባህር በር ተገፍታ፣ ዩጋንዳ ከባህር በር ተገፍተው ይኖራሉ ለሚለው ጥያቄ ሁሉም ሀገራቶች በጋራ መወያየት፣ በጋራ መስራት፣ በጋራ መጠቀም በሚለው ጉዳይ ላይ ነው። ከዚህ ጋር ተያይዞ እንግዲህ በተለይ የዩጋንዳን ጥያቄ የኬንያ መንግስት የሰጠውን ምላሽ አውንታን የሚያስገኝና መልካም የሚባል ነው። የኬንያ የውጭ ጉዳይ ሚኒስትር ከሰሞኑ እንግዲህ በአንድ ጋዜጣዊ መግለጫ በባህር በር ምክንያት ጦርነት ሊቀሰቀስ ይችላል የሚል የፕሬዚዳንት ሙሴቬኒ ማስጠንቀቂያ አጣጥለውታል። ነገር ግን ሙሴቬኒ ያሉት ጦርነትን መቀስቀስ ሳይሆን በባህር በር የጋራ መጠቀምን ነው ብለዋል። እነዚህ ሀገራቶች ደግሞ ምንድነው ሁለቱ ሀገራቶች ባላቸው የዲፕሎማሲያ እንቅስቃሴ ከጦርነት ይልቅ በጋራ መስራት መስራትን ይመርጣሉ። የውጭ ጉዳይ ሚኒስተሩ አያይዘው እንዳሉት ከሆነ ኬንያ ዩጋንዳን በህንድ ውቅያኖስ ላይ እንደማትከለከላትና እንደማትገፋትም ገልጸዋል። ሆኖም ግን እንደ ዩጋንዳውያን በሞምባሳ ወይንም ደግሞ የንግድ አገልግሎት ከምታገኘው ውጭ በህንድ ውቅያኖስ ላይ የባህር ኃይል እንድታገኝ ኬንያ ትፈቅዳለች ሲሉ ገልጸዋል። ይሄ ትልቅ እንቅስቃሴ ነው። እነዚህን አይነት እንቅስቃሴዎች ደግሞ የኢትዮጵያ ብሎም ደግሞ የአፍሪካ ቀንድ ሀገራቶች ትምህርት መውሰድ አለባቸው። እንደ ምሳሌ እኮ ማንሳት የምንችለው ኢትዮጵያ የባህር በር ጥያቄ ስታነሳ ሌሎች ሀገራቶች ጦርነትን ወይንም ደግሞ ወደ ግጭት ሲሄዱ ነበረ። ነገር ግን የኬንያ መንግስት፣ የዩጋንዳ መንግስት የባህር በር ጥያቄ ሲያነሳ ጦርነትን አይደለም ቅድሚያ ያደረገው በጋራ መስራት፣ በጋራ ማደግ፣ በጋራ መልማት፣ በጋራ ብልጽግና ማፋጠን ነው። እነዚህ ሂደቶችን ደግሞ ለማሳለጥ ሁለቱ ሀገራቶች በጋራ መስራት አለባቸው። ሙሴቬኒም እንዳሉት ከሆነ ሀገራቸው ለአንድ ሎክ ሆና እስከ መቼም አትቀጥልም፣ ምክንያቱም የባህር በር ያስፈልጋታልና ያው ውቅያኖሱ ለእኛ ካለው እኛም በውቅያኖሱ መጠቀም አለብን ያሉት ሀሳብ ትልቅ ሀሳብ አለው። ምክንያቱም ውቅያኖሱ የጋራ እንደመሆኑ አንጻር ሁሉም ሀገራቶች በጋራ መጠቀም አለባቸው። ዩዌሬ ሙሴቬኒ በዚህ ቃለ ምልልስ ላይ አንድ ያነሱት እንደ ምሳሌነት የጠቀሱትና ሁሉም በጋራ እንዴት መስራት እንዳለባቸው ያሳዩ ትልቅ ማሳያ አለ። እሳቸውም እንደ ምሳሌነት የጠቀሱት እንግዲህ አንድ ኮንዶሚኒየም ወይንም ደግሞ አንድ የመኖሪያ መንደርን ነው። አንድ መኖሪያ መንደር ውስጥ ሰው ሲኖር ሁሉም የሚኖረው በየራሱ ቤትና ሁሉም ጉዳዩንና ችግሩንም ሀዘኑንም መከራውንም የሚኖረው በራሱ ቤት ሆኖ ሳለ ነገር ግን በጋራ መንደር ውስጥ ሁሉም ሰው በጋራ የሚኖርበት ያ ውጭ ላይ ያለ አንድ መንደር አለ ብለዋል። ይህንንም ያነሱት እንግዲህ ሁሉም ሀገራቶች የየራሳቸውን ኑሮ ይኖራሉ፣ የየራሳቸውን እድገትና የየራሳቸውን መንግስት ይመሰርታሉ። ከዚህ ጋር ተያይዞ ግን ሁሉም በጋራ መጠቀም የሚችሉበት ባህር አለ ብለዋል። ሁሉም በርካታ የሚባሉ የዓለም ሀገራቶች የራሳቸው የባህር በር ኖሯቸው አይደለም። ነገር ግን በተለይ የአውሮፓ የኤዥያ ሀገራቶች በጋራ ሰጥቶ መቀበል በሚባለው መርህ ላይ ሄደው የባህር ኃይላቸውን ያጠናከሩት የባህር በር ይኖራቸው ከጋራ ከጎረቤቶቻቸው ጋር በጋራ ስለሰሩ ነው። ይህም እንግዲህ የዓለም አቀፍ የተባበሩ መንግስታት ድርጅት የባህር በር ህግ እንደሚለው ከሆነ ሁሉም ሀገራቶች የባህር በር ሊኖራቸው አይችልም። ነገር ግን የባህር በር ያላቸው ሀገራቶች የባህር በር ከሌላቸው ሀገራቶች ጋር በጋራ መስራት አለባቸው ለሚለው ጥያቄ እንግዲህ የዩዌሬ ሙሴቬኒ ምሳሌ ትልቅ ማሳያ እንደሆነ ይገለጻል። ሙሴቬኒ አያይዘው እንደገለጹት ከሆነ በኢኮኖሚ እድገት እንዲመጣ ከፈለገ ሁሉም ሀገራቶች የራሳቸው ባህር በር ሊኖራቸው ይገባል ብለዋል። ምክንያቱም በየጊዜው ለባህር ወደብ ወይንም ደግሞ ለወደብ ኪራይ የሚወጣው ከፍተኛ ገንዘብ የሀገርን ኢኮኖሚ ይጎዳል። እንደዚሁም ደግሞ የውጭ ገቢ ንግድን በጋራ ለማሳለጥ ወይንም ደግሞ በራሲ ወደብ ላይ ማሳለጥና በኪራይ ወደቦች ላይ ማሳለጥ ልዩነቱ በጣም የሰፋ እንደመሆኑ አንጻር የጋራ ወደብ ወይንም ደግሞ የራስን ወደብ በራስ የማስተዳደር መብት አስፈላጊ መሆኑ ይታወቃል። አያይዘውም እንግዲህ ዩጋንዳ ለደህንነቷ እና ለኢኮኖሚዋ በህንድ ውቅያኖስ ላይ መብት አላት፣ ይህንንም መብቷን ለመጠቀም ደግሞ እየሰራች ነው ሲሉ ገልጸዋል። እነዚህን ጥያቄዎች ያነሱት እንግዲህ አሁን ላይ የባህር በር ጥያቄ ኢትዮጵያ ካነሳች ከቅርብ ጊዜ በኋላ ከመሆኑ አንጻር እነዚህ ሀገራቶች አሁን ላይ የሄዱበት መርህና አሁን ላይ የሄዱበት ያለው መንገድ መልካም የሚባል ነው። ኢትዮጵያ ያነሳችውን ጥያቄ ዩጋንዳ አንስተዋለች። ነገር ግን የኢትዮጵያ ጎረቤቶች ያልመለሱትን ጥያቄ ኬንያ መልሰዋለች። እና ጎረቤቶቻችን ከኬንያ ቢማሩ እንላለን። ከዚህ ጋር ተይዞ እንግዲህ እንደው በአፍሪካ ምን አይነት ተሞክሮዎች አሉ? ወይንም ደግሞ የባህር በር የሌላቸው ሀገራቶች በአፍሪካ ምን አይነት ኢኮኖሚ ነው የሚኖሩት? ኢኮኖሚያቸውስ እንዴት ነው? የአገሪቷ መረጋጋት በምን አይነት ደረጃ ነው የሚለውን ተሞክሮዎች እናንሳ። ወደብ የሌላቸው ሀገራቶች ኢኮኖሚያቸው ሙሉ ለሙሉ በማዕድን ሀብት ላይ እየተንተራሰ ነው የሚሆነው። ምክንያቱም ማኒፋክቸራቸው በጣም ይወረደና ና የአገልግሎት አሰጣጣቸው ከፍተኛ ችግር ስለሚኖርበት ምክንያቱም የአገላቸውን የሀገራቸውን ሀብት እንኳን ሰርተው አልምተው ወይንም ደግሞ አሳድገው ኢምፖርት ለማድረግ አቅሙ አይኖራቸው። ምክንያቱም የራሳቸው የባህር በር እስከሌላቸው ድረስ የጎረቤት ሀገራት ባህር በርን ሲጠቀሙ ከፍተኛ ውድ የሆነ ዋጋ አለበት። እነዚህ አይነት ክፍያዎችን ለመክፈል የሀገሪቷን ኢኮኖሚ ይጎዳል። እንደዚሁም ከውጭ የሚያስገቧቸውን እቃ ደግሞ ለወደብ ክራይ፣ ለተለያዩ ክሬዎች በሚያወጡ ዋጋ የሀገሪቷ ኢኮኖሚ በከፍተኛ ደረጃ ጫና ስለሚያድርበት ብዙ ጊዜ የሚጠቀሙት የማዕድን ሀብት ነው። ከዚህ ጋር እንደ ማንሳት የምንችለው ቦትስዋናና መካከለኛው አፍሪካ ሪፐብሊክ ነው። እነዚህ ሁለት ሀገራቶች በወርቅና በአልማዝ እንደዚሁም ደግሞ በማዕድን ሀብት ላይ ብቻ ኢኮኖሚያቸውን የሚደግፉ ሀገራቶች ናቸው። ነገር ግን እነዚህን አነሳን እንጂ እነዚህ ሀገራቶች ኢምፖርትና ኤክስፖርት የላቸውም ማለት አይደለም። ግን ዋነኛው የሀገሪቷ ኢኮኖሚ የሚሆነው እነዚህ ሁለት ሀገራቶች በወርቅና በአልማዝ የተመሰረተ ነው። ሌላው ሶስተኛው ሀገር እንግዲህ ዛምቢያ ነች። ዛምቢያ እንግዲህ በመዳብ ንግድ ላይ የተመሰረተ ሀገር ነች። ይቸም ሀገር እንግዲህ እንደ ቦትስዋናና ሌሎች ሀገራቶች የምትደገፈው ኢኮኖሚ በማዕድን ሀብት ነው። እስከ መቼ እነዚህ ሀገራቶች የማዕድን ሀብታቸውን ብቻ በመሸጥ ይኖራሉ? ከእነዚህም ውስጥ እንግዲህ እንደ ቦትስዋና፣ መካከለኛው አፍሪካ ሪፐብሊክ፣ ዛምቢያ የመሳሰሉ ሀገራቶች የወርቅ ዋጋ ቢቀንስ የሀገራቸው ኢኮኖሚ ከፍተኛ ጫና ይደርስበታል። ይሄ ማለት እንግዲህ እነዚህ ሀገራቶች መሰረተ ልማት የሚያሟሉት ወርቅና የተለያዩ ማዕድን ሀብታቸውን ሸጠው ነው። እንደዚሁም ደግሞ የአገልግሎት ስራዎችን የሚሰሩት ከዚህ ጋር ተያይዞ ነውና እስከ መቼ የባህር በር ሳይኖራቸው ይህንን ሀብት ብቻ እየሰሩ ይኖራል የሚለው ጥያቄ አጠያቂ ነው። ምክንያቱም የሀገር ኢኮኖሚ የሚላሽ ከሆነ ራሱ ህዝብ ነው የባህር በር ጥያቄን የሚያነሳው ና የህዝቡ ጥያቄ ከመነሳቱ በፊት ደግሞ ጎረቤት ሀገራቶች የእነዚህን ሀገራቶች ምላሽ መስጠት አለባቸው። ሌላው መልካም አስተዳደር ነው። የባህር በር የሌላቸው ሀገራቶች ላይ ከፍተኛ የሚባል የመልካም አስተዳደር ችግር ይታያል። ወደብ የሌላቸው ሀገራቶች አስተዳደራቸው በጣም ደካማ ነው። እንደዚሁም ደግሞ በርካቶቹ በሙስናና በተለያዩ ብልሹ አሰራሮች የተዘፈቁ ናቸው። እነዚህም ሀገራቶች እስከ መቼ ድረስ ነው እነዚህን አይነት ችግሮች ውስጥ ሲኖሩ የሚኖሩ? ምክንያቱም የሀገር እድገት የሚሳለጠው ቅድም እንዳነሳውላችሁ ኢምፖርት ኤክስፖርትን በማሳደግ ነው። ለዚህ ማሳያ ሀገራችን ኢትዮጵያ ነች። ኢምፖርት ኤክስፖርቷ ወደብ ባይኖራት እንኳን ከፍተኛ ነው። በተለይ በጎረቤቶቿ ወደብ ላይ ኪራይ አድርጋ የምትሰራው ስራ ለሌሎች ሀገሮች ማሳያ ነው። ኢትዮጵያ ውስጥ እነዚህ ስራዎችን በተለይም ደግሞ ጨክነንና ደፍረን ስለምንሰራቸው ያሉትን የሀገሪቷ የመልካም አስተዳደር ችግሮችን እየቀረፈ ነው። እንደዚሁም ደግሞ በሀገር ውስጥ የሚገኙ ትልልቅ የሙስና ቀሌቶች እንዳይኖሩ ያደርጋል። ምክንያቱም የባህር በር የሌለው ሀገር ንግዱ እዛ ውስጥ ነው፣ መንግስትም አለበት፣ ግለሰብም አለበት። ሁሉም እጃቸውን ስለሚያወኩበት ሀገሪቷ በከፍተኛ የመልካም አስተዳደር ችግር ውስጥ ትወድቃለች። እንደዚሁም ሙስናና ብልሹ አሰራሮች ይበልጥ ከፍ ይላሉ የሚባለው ዋነኛው ነው። ሌላው ለሽብርተኝነት ትልቅ አቅምና ትልቅ እንቅስቃሴ ይፈጥራል ይላል። በምዕራብ አፍሪካ የሚገኙ ሀገራቶች ወደብ ስለሌላቸው ብቻ በሀገራቸው ላይ ከፍተኛ የሽብር እንቅስቃሴዎች አሉ። ከነዚህም ውስጥ ማንሳት የምንችለው ኒጀር፣ ማሊ፣ ቡርኪና ፋሶ እና ቻድ ማንሳት እንችላለን። እነዚህ ሀገራቶች የባህር በር ከሌላቸው ሀገራቶች ዋነኛውና ግንባር ቀደሙ ሲሆኑ በእነዚህ ሀገራቶች ላይ ከፍተኛ የሽብር እንቅስቃሴዎች ይታያሉ። የዘለቀውም የነዚህ የሽብር እንቅስቃሴዎች እነዚህ ሀገራቶች ላይ ያላቸው እንቅስቃሴ በጣም ስለተገደበ እና ሁሉም ነገር በሀገር ውስጥ ስለሚሆን የሽብር እንቅስቃሴ በከፍተኛ ደረጃነት እየተሰፋፋ ይገኛል። ሌላኛው የእርስ በርስ ግጭት ነው። እንደ ማሳያነት የምናነሳት እንግዲህ የኢትዮጵያ ጎረቤት የሆነችው ደቡብ ሱዳን ነው። ደቡብ ሱዳን ለበርካታ ዓመታቶች በእርስ በርስ ግጭት ውስጥ ኖራለች። አሁን ላይ ደቡብ ሱዳን ሙሉ ለሙሉ የሚባል ነፃነቷን ካገኘች በኋላ ወደብ የላትም። በተለይ ደግሞ በደቡብ ሱዳን ውስጥ በአሁኑ ሰዓት እንግዲህ ከፍተኛ በሚባል ደረጃ ባይታይም ነገር ግን የእርስ በርስ ግጭቶች፣ የጎሳ ግጭቶች አሉ። እነዚህ የጎሳ ግጭቶች የሚቆሙት ደግሞ እነዚህ ሀገራቶች ማደግና መበልጸግ እንደዚሁም ራሳቸውን ማሻሻል ሲልቹ ችሉ ነው እና የባህር በር ከሌላቸው ሀገራቶች መካከል የእርስ በርስ ግጭት ከሚታይባት አንዷ ሱዳንን ማንሳት እንችላለን። እስከ መቼ ድረስ ነው ውስጥ እነዚህ ሀገራቶች በዚህ ችግር ውስጥ የሚቀጥሉት? የወደፊቱ የእነዚህ ሀገራቶች ተስፋስ ምንድን ነው ብለን ማንሳት እንችላለን። እንደ ምሳሌነት ማንሳት የምንችለው ቦትስዋናና ሀገራችን ሀገራችንን ኢትዮጵያ ነው። አገራችን ኢትዮጵያ የራሷ የባህር በር ወይንም ደግሞ ወደብ አይኖራትም፣ ነገር ግን ኢኮኖሚዋ የተሻለ ነው። ከአፍሪካ ሀገራቶች የተሻለ የኢኮኖሚ እድገት ካላቸው ሀገራቶች ዋነኛውና ግንባር ቀደማ ነች። በዚህም ሁኔታ ላይ እንግዲህ ኢትዮጵያ እንዴት ነው እነዚህ አይነት ኢኮኖሚዎችን ማሳደግ የቻለችው ብለን ስንመለከት ኢትዮጵያ ብዙ ጊዜ የምትከተለው የግድ የባህር ላይ ንግድም ብቻ አይደለም። በተለይ ደግሞ እንደ ማሳያነት የሚጠቀሰው የኮቪድ-19 ሲመጣ ከአፍሪካ የተሻለ እድገት ካስመዘግበው ሀገራቶች ግንባር ቀደሟ ኢትዮጵያ ነች። ይሄም የሆነበት ምክንያት ምንድ ነው? ወደ ተለያዩ የንግድ እንቅስቃሴዎች ስለገባች ነው። ምክንያቱም በኢትዮጵያ አየር መንገድ ካርጎ በርካታ ንግዶችን አሳልጠናል። አሁንም ንግዶችን እየሰራን ነው። የግድ ባህር ላይ አንጠብቅም። ሌሎች እንቅስቃሴዎች የምናደርጋለን እና የኢትዮጵያ ኢኮኖሚ በተለይ የባህር በር ከሌላቸው ሀገራቶች የተሻለ ኢኮኖሚ ያላት ኢትዮጵያ ነች። ነገር ግን ኢትዮጵያ ኢኮኖሚዋ የተሻለ ነው ብለን የባህር በር ጥያቄን ውድቅ አናደርግም። ምክንያቱም ይሄ ኢኮኖሚ ከዚህም ከፍ ማለት አለበት። የህዝብ ቁጥር እየጨመረ በመጣ ቁጥር የራሱ የህዝቡን ጥያቄ ለመመለስ የባህር በር ያስፈልገናል እና የባህር በር ጥያቄያችንን አጠናክረን እንቀጥላለን። ነገር ግን ሌሎች ሀገራቶች አሁን ላለባቸው ችግር የባህር በር አለመኖሩ ወይንም ደግሞ የባህር በር እጦታቸውን መፍትሄ መሰጠት አለበት። ለእነዚህም ጥያቄዎች እንግዲህ ዩጋንዳ የኢትዮጵያን ፈለግ ተከትላ ጥያቄዋን አስታለች። ነገር ግን ከጎረቤቶቿ የተሰጣት ምላሽ መልካም የሚባል ነው። እኛም እንደ ምሳሌነት ማንሳት የምንችለው እንደ ኬንያ ያሉ አይነት መንግስታቶችን አሪያ ማድረግ ያለባቸው የኢትዮጵያ ጎረቤቶች አሉ እንላለን። የባህር በር የሌላቸው ሀገራቶች እንግዲህ እነዚህ በርካታ ችግሮችን አሳልፈዋል። እነዚህን ችግሮች ለመፍታት ደግሞ ሁሉም አፍሪካ በጋራ መተባበርና በጋራ መስራት አለበት። አሁን ላይ አፍሪካ የባህር በር ጥያቄን እያነሳች ነው። የባህር በር ጥያቄዋን ለመመለስ ደግሞ ሁሉም ሀገራቶች ማለትም እንደ ኢትዮጵያና እንደ ዩጋንዳ የባህር በር ጥያቄያቸውን ማንሳት የሚችሉት በጠመንጃ ወይንም ደግሞ በጦር መሳሪያ ሳይሆን በዲፕሎማሲያዊ መንገድ ነው። ምክንያቱም የባህር በር የሌለው ሀገር የባህር በር ካለው ሀገር መጠቀም ይችላል የሚል ሕግ ስለተቀመጠ ሁሉም ሀገራት በሕግ አግባብነት ቢሄዱ የባህር በር የማግኘት እድል አላቸው። ሀገራችን ኢትዮጵያም ዩጋንዳም በቀጣይ ጊዜያቶች የባህር በር የማግኘት እድላቸው ሰፊ ነው እንላለን። ለዛሬ የነበረን የአፍሪካ የባህር በር ጥያቄዎች ምን ይመስላሉ የሚለው ፕሮግራም ይህን ይመስል ነበረ። ፕሮግራሙን ወደ እናንተ ሳደርስ እኔ ዮርዳኖስ ለማ አብሬያችሁ ቆየሁ። በሌላ ቀን በሌላ ፕሮግራም እስከምመለስ ቸር